የህፃናት ካርዲዮሎጂ መንስኤዎች ምልክቶች ህክምናዎች እና የህፃናት የልብ ስፔሻሊስቶች ሙሉ መመሪያ የህፃናት የልብ ህክምና በህፃናት በልጆች እና በአስራዎቹ ዕድሜ ውስጥ ባሉ ወጣቶች የልብ ችግሮች ላይ ያተኩራል እነዚህ ጉዳዮች በብዙ ምክንያቶች ሊከሰቱ ይችላሉ በልጆች ላይ የልብ ችግር መንስኤዎች በዘር የሚተላለፍ ወይም በእርግዝና ወቅት በሚከሰቱ ችግሮች ሊከሰቱ ይችላሉ ምልክቶቹ የትንፋሽ ማጠር፣ የድካም ስሜት፣ የቆዳ ቀለም መቀየር እና ክብደት መጨመር አለመቻል ናቸው። እነዚህ ምልክቶች ከተከሰቱ የህክምና እርዳታ ማግኘት አስፈላጊ ነው። በሁለት ዓመት ልጅ ውስጥ የልብ ችግር ምልክቶች፦ ፈጣን መተንፈስ፣ ደካማ አመጋገብ፣ ዘገምተኛ እድገት፣ ሰማያዊ ከንፈር፣ ድካም። በአራት ዓመት ልጅ ውስጥ የልብ ችግር ምልክቶች፦ በቀላሉ አድካሚ፣ በእንቅስቃሴ ላብ፣ የገረጣ ወይም ቀላ ያለ ቆዳ፣ ደካማ ክብደት መጨመር። የትንፋሽ ማጠር፣ የደረት ህመም፣ ፈጣን የልብ ምት፣ ዝቅተኛ ጉልበት፣ ራስን መሳት። በስድስት ዓመት ልጅ ውስጥ የልብ ችግር ምልክቶች በቀላሉ ድካም፣ የደረት ምቾት፣ ማዞር፣ እብጠት እግሮች ወይም ሆድ። በስምንት ዓመት ልጅ ውስጥ የልብ ችግር ምልክቶች የአካል ብቃት እንቅስቃሴ አለመቻቻል፣ ፈጣን የልብ ምት፣ ራስን መሳት፣ ደካማ እድገት። በዘጠኝ ዓመት ልጅ ውስጥ የልብ ችግር ምልክቶች የደረት ህመም፣ መደበኛ ያልሆነ የልብ ምት፣ አጭር ትንፋሽ፣ ብዙ ጊዜ ድካም። በአስራዎቹ ዕድሜ ውስጥ ያሉ የልብ ችግሮች ምልክቶች የደረት ህመም በእንቅስቃሴ፣ ራስን መሳት፣ የልብ ምት፣ ድካም፣ የትንፋሽ እጥረት፣ እብጠት። የሕፃናት የልብ ህክምናዎች በልጆች የልብ ችግሮች ላይ የሚደረግ ሕክምና እንደ ችግሩ ዓይነት ይለያያል። አንዳንዶቹም በመድኃኒት ብቻ ሊታከሙ ይችላሉ። ሌሎች ቀዶ ጥገና ወይም ልዩ ካቴቴራይዜሽን ሊፈልጉ ይችላሉ። ቀደምት ህክምና የልጁን ጤና በእጅጉ ያሻሽላል። የልጅዎን የህክምና ታሪክ አጭር ግምገማ ካደረጉ በኋላ ወሳኝ ምልክቶች እና ማንኛውም አስፈላጊ ምርመራዎች ይጠናቀቃሉ። አንድ የልብ ሐኪም ነርስ የመጀመሪያ ደረጃ ግምገማ ያካሂዳል። ከዚያም ልጅዎ በህፃናት የልብ ሐኪም ወይም የልብ ነርስ ሐኪም ዘንድ ይታያል። ኤቾካርዲዮግራም፣ ይህ የአልትራሳውንድ ምስል ቴክኒክ የልብን መዋቅርና ተግባር በስፋት ይገመግማል። ኤቾካርዲዮግራም፣ የልብ አልትራሳውንድ። ኤክር ኤክጂ፣ የልብ የኤሌክትሪክ እንቅስቃሴን ይከታተላል። የልብ ካት በትንሹ ወራሪ የልብ ምርመራ ህክምና። የልብ ቀዶ ጥገና የተወለዱ ጉድለቶችን ያስተካክላል። በትንሹ ወራሪ ጥገናዎች ልክ እንደ ስቴንስ፣ የቫልግ ጥገና። ፌዲያዌቸው ከመወለዱ በፊት የሕፃኑን ልብ ይመረምራል። ሆልተር ሞኒተር 24 48 ሰዓት የልብ ምት መከታተል። ኢትዮጵያ ውስጥ በልጆች የልብ ህመም ላይ የተካኑ ልዩ ዶክተሮች አሉ። እነዚህ ባለሙያዎች በትላልቅ የመንግስት እና የግል ሆስፒታሎች ውስጥ ይገኛሉ። ለልጅው የተሻለ እንክብካቤ ለማግኘት ብቃት ያለው የህጻናት የልብ ሐኪም ማማከር አስፈላጊ ነው።